እንደምን አላችሁ የተወደዳችሁ። ሰሞኑን የአርሰናሉ ዴክለን ራይስ በሚያስደንቅ አቋም ላይ ነው ያለው አይደለም። በተለይ በማጥቃቱ በኩል ባለፈው ከማንቸስተር ዩናይትድ ጋር በነበረው ጨዋታ ግሩም ጎል አስቆጥሯል። ግን በሌላኛው ሳጥን ደግሞ ከራስሙስ ሆይሉንድ እግር ስር ዩናይትድን አሸናፊ ሊያደርግ የሚችል ትልቅ የጎል ማስቆጠር እድል በሚገርም ሸርተጤ አድኗል። ስለዚህ በሁለቱም ሳጥኖች ውስጥ አስደናቂ ነበር፣ በጨዋታውም ላይ የጨዋታው ኮከብ ነበር። እጅግ የተሟላ የሳጥን ሳጥን አማካይ ፐርፎርማንስን ያሳየው በሁለቱም። በፔስቬ አይንድሆቨን የቻምፒየንስ ሊግ ጨዋታዎችም በማጥቃቱ በኩል የነበረው አስተዋጽኦ እንደዚሁ ግሩም ነበር። በመልሱ ጨዋታ፣ በቀደም ከራሂም ስተርሊንግ የመጣውን ክሮስ ልክ እንደ ቦክስ ክራሸር አማካይ በግሩም ሁኔታ ጎል አስቆጥሯል። ከዛ በፊት ከአንድ ሳምንት አስቀድሞ በአይንድሆቨን በነበረው ጨዋታ ደግሞ ጎል ባያስቆጠርም በብዙዎቹ የአርሰናል ማጥቃቶች ውስጥ ትልቅ ሚና ነበረው። ስለዚህ አሁን የሚገኙበት አቋም በጣም የሚያስገርም ነው። እኔ ሁልጊዜም የዚህ ተጫዋች ወደፊት ቦታ የት ይሆናል የሚል ጥያቄ አለኝ። እንደምታውቁት አርሰናል በ2023 105 ሚሊዮን ፓውንድ ከፍሎ ይህንን የቀድሞ የዌስትሃም ዩናይትድ አማካይ ሲያስፈርም በስድስት ቁጥርነት እንዲጫወት እንደነበር ግልጽ ነው። ሚካኤል አርቴጣም በወቅቱ የሰጠው አስተያየት ከቶማስ ፓርቴ ጋር አርሰናል በጉዳቱም ወጥ ባልሆነ ብቃቱ ምክንያት መለያየቱ ስለማይቀር ባይለያይም ከሱ አፕግሬድ የሆነ የተሻለ አማካይ ስለሆነ ለስድስት ቁጥር ታስቦ እንደመጣ ግልጽ ነው። ነገር ግን ባለፈው የውድድር ዘመን በሁለተኛው የውድድር ዘመን አጋማሽ ይልቁን አርሰናል ከዱባይ ከተመለሰ በኋላ የአርሰናል የግራ ስምንት ቁጥር ሆኖ መጫወት ጀምሯል እና አሁን አብዛኛውን ጊዜም ከዛ ወቅት ጀምሮ ለአንድ ዓመት ገደማ ከጥቂት ጨዋታዎች በስተቀር በአብዛኛው የአጥቂ አማካይ ሆኖ ነው እየተጫወተ ያለው። አሁን የምንሰማቸው የዝውውር ዜናዎችም በተለይ የማርቲን ዙቢሜንዲ ከሪያል ሶሴዳድ ወደ አርሰናል መምጣቱ አይቀርም የሚሉ ዘገባዎችን ካለፈው ጥር ጀምሮ እየሰማን ነው። በቅርብ ቀናትም የዴቪድ ኦርንስቴን የሚባለው በዝውውር ጉዳዮች ላይ በተአማኒነታቸው ከሚጠቀሱ ጋዜጠኞች መካከል አንደኛው፣ በአርሰናል ያሉ ምንጮች ያረጋገጡልኝ እንዳለው ይህንን ስፔና የሪያል ሶሴዳድ አማካይ አርሰናል ማስፈረሙ አይቀርም። ይሄ ደግሞ ጥልቅ አማካይ ነው ወይም ስድስት ቁጥር ተጫዋች የበለጠ ቴክኒካዊ ቢሆንም ስድስት ቁጥር ተጫዋች ነው። የዚህ ተጫዋች መምጣት የሚያስረዳን ነገር ዴክለን ራይስ ለወደፊቱም ቢሆን በአርሰናል በጀመረበት የስድስት ቁጥርነት ሚና ሳይሆን ባለፈው አንድ ዓመት የበለጠ በተጫወተበት የሳጥን ሳጥን ወይም የግራ ስምንት ቁጥርነት ሚና እየተጫወተ ሊቀጥል እንደሚችል ያሳያል። ባለፈው የውድድር ዘመን በውድድር ዘመኑ ሁለተኛው አጋማሽ ይልቁን በርካታ የመጨረሻ ኳሶች አቀብሏል። አንድም ብዙ የማዕዘን ምቶችን መምታት ጀምሮ ስለነበር ነው። ከዱባይ ከተመለሱ በኋላ አንድ ሚኬል አርቴታ ያደረገው ለውጥ በአርሰናል የግራ የማዕዘን ምት የመምቻ ስፍራ ላይ የሚገኙት የማዕዘን ምቶችን የመምታት ኃላፊነት ከጋብርኤል ማርቲኔሊ አንስቶ ለዴክለን ራይስ የመስጠቱ ውሳኔ ነው። ከትልልቆቹ ውሳኔዎች መካከል አንደኛው ነበር ማለት ይቻላል። ስለዚህ በዛ ምክንያት አርሰናል ደግሞ በቆሙ ኳሶች ብዙ ጎሎች ያስቆጥራል። ራይስ ጥሩ ኳስ የማሻገር ክህሎት ያለው ተጫዋች ነው። ስለዚህ ብዙ ጎሎች ያስቆጠር ስለነበር የአሲስቶቹ መጠን ከፍ ብሏል። ግን ጎሎችም ያስቆጠር ነበር። ባለፈው ውድድር ዘመን በአብዛኛው በሁለተኛው አጋማሽ ባስቆጠራቸው ጎሎች 15 የጎል ተሳትፎ ነበረው። ስድስት ቁጥር ሆኖ ለፈረመ ተጫዋች 15 የሊግ የጎል ተሳትፎ ትልቅ ቁጥር ነው። ሰባት ጎሎች ነበር ያስቆጠረው፣ ስምንት የመጨረሻ ኳሶች አቀብሏል። አንዳንዶቹ ጎሎቹ ትልቅ ዋጋ የነበራቸው ናቸው። ለምሳሌ ከሉተን ጋር ጨዋታው ሶስት ለሶስት እያለ በተጨማሪ ሰዓት ነበር ያንን ጎል ያስቆጠረው። ሌላ ቅድም የፔስቬ ጨዋታ ላይ እንደጠቀስኩት አይነት ክሮስ የማጥቃት ዘግይቶ ሳጥን ውስጥ የመገኘት ክህሎቱን ያሳየበት ነው። ማንቸስተር ዩናይትድ ላይ በመጨረሻ ሰዓት እንደዚሁ ጎል አስቆጥሮ ነበር። እሱም የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ከቆመ ኳስ የተገኘ አጋጣሚ ነው የነበረው። በቀደምም ኦልትራፎርድ ላይ እንደዚሁ ይህንን አድርጓል። ዘግይቶ ወደ ሳጥን መጣ። የዩሬን ቲምበርን ወደኋላ የተቀነሰ ክሮስ በድንቅ ሁኔታ አስቆጠረ። እንዲህ አይነት ነገሮች ያደርጋል። በተለይ አንዳንድ ሩጫዎቹን ስታዩቸው፣ ልጅ ሆኖ ያደንቅ የነበረው ጆን ቴሪን ቢሆንም እና በቼልሲ አካዳሚ ቼልሲ ከአካዳሚ እስኪያሰናብተው ድረስ የመሀል ተከላካይ ሆኖ ሲጫወት የቆየ ጆን ቴሪን የሚያደንቅ ተጫዋች የነበረም ቢሆን ግን፣ በቅርብ ጨዋታዎችም ብዙ ጊዜ ደግሞ እንደዚህ የማጥቃት ነጻነት ኖሮት ዘግይቶ ወደ ሳጥን ሲደርስም የላምፓርድ አይነት አማካይ ሆኖ ታዩታላችሁ። ላምፓርድ ምንም ጥያቄ የለውም የበለጠ ጎል አስቆጣሪ ነበር። በቼልሲ ታሪክም የክለቡ ከፍተኛው ጎል አስቆጣሪ ነው። ነገር ግን አንድ ስታትስቲክስ እየተመለከትኩ ነበር። የበቀደሙ የኦልትራፎርድ ጨዋታ ላይ ለምሳሌ የበለጠ ላምፓርዳዊ ባህሪ እንዳሳየ የምታውቁት ከአርሰናል ዋናው ፈጣሪ ማርቲን ኦደጋርድ በሁለት ብቻ ያነሱ ፓሶች ነው። በመጨረሻው ሶስተኛ የሜዳ ክፍል ያቀበል 36 ፓሶች አድርጓል። በማንቸስተር ዩናይትድ የፍጹም ቅጣት ምት ሳጥን ውስጥ ስድስት ጊዜ ኳስ ነክቷል። ለብቻው ሜዳ ውስጥ ከነበሩት ሁሉም የአርሰናል ተጫዋቾች በላይ ብዙ ኳስ የነካው ተጫዋች እርሱ ነው። ደግሞ እዛ ጨዋታ ላይ አርሰናል ዘጠኝ ቁጥር አድርጎ የተጠቀመው ሀሰተኛ ዘጠኝ ቁጥር አማካዩን ሚኬል ሜሪኖን ስለሆነ ሜሪኖ ደግሞ በፍጹም የዛዞውም ተጫዋች አይደለም። በፊትም ሶሴዳድ ውስጥ በነበረበትም ጊዜ ምንም እንኳ በአየር ላይ ኳስ ክህሎቱ የሚደነቅም ቢሆን ግን ዘጊቶ ወደ ሳጥን በመድረስ የሚታወቅ ተጫዋች ስለሆነ ልማዱ ወደ ኋላ መሳብ ነው። እዛ ቦታ ላይ የሚጫወተው በፕሬዘንሱ በቁመቱም ቢሆን ብዙ ጊዜ ከሳጥን ውጪ ይወጣል። ስለዚህ ለራይስ አይነት ተጫዋች የሚያጠቃው ስፔስ ያገኝ ስለነበር ይህንን በተደጋጋሚ ሲያደርግ አይተናል። በዚያ ጨዋታ አምስት ሜትርና ከዛ በላይ ኳስ እየገፉ በመሄድም ሜዳ ውስጥ ከነበሩ ተጫዋቾች ሁሉ ቀዳሚ ውሱ ነበር። አስራ ስድስት ጊዜ ይህንን አድርጓል። የመጣው ስድስት ቁጥር ሆኖ ቢሆንም አሁን ለአርሰናል አገልግሎት እየሰጠ ያለው የበለጠ በማጥቃት ሚና ይሄ ሆኖ ለሚቀጥሉትም አመታት የሚዘልቅ ይመስላል። እኔም እንደዛ ነው የማስበው። እንደ ተጫዋች ስድስት ቁጥር ሆኖ ብቻ ለመወሰን የሚበዙ ሌሎች በርካታ ጥንካሬዎች ያሉት ተጫዋች ነው። አሁን የሚካኤል አርቴታን ስለዚህ ተጫዋች ያለ አስተያየት የምትረዱት ካልተሳሳትኩ ለአርሰናል በድምር 89 ጨዋታ አድርጓል። የፔስቪውን ጨዋታ ጨምሮ ከ89 ጨዋታዎች መካከል 47ቱን በ8 ቁጥርነት ነው ያደረገው። 42ቱን ነው በ6 ቁጥርነት የተጫወተው። ስለዚህ አልፎ አልፎ በዚህ ውድድር ዘመንም ስድስት ቁጥር ሆኖ የተጫወተባቸው ጨዋታዎች አሉ። አንዳንድ ጊዜ ደግሞ ፓርቴ ተቀይሮ ሲወጣ፣ ወይ ጆርዢኖ ተቀይሮ ሲወጣ እና ሌላ የበለጠ የማጥቃት ዝንባሌ ያለው አማካይ ሲገባ ወደ ስድስት ቁጥርነት ይመለሳል። ያው የአርሰናል ፎርሜሽን ፍሉዊዲቲ አለ ሚኬል አርቴታ አራት ሶስት ሶስት ነው የምትጫወተው ሲሉት ልክ ነው አርሰናል አራት ሶስት ሶስት ነው የሚጫወተው እሱ ቤዚክ ፎርሜሽን ነገር ግን አሰልጣኞች ከዚህ የበለጠ ምንድን ነው ኑዋንስድ የሆነ አረዳዳላቸው ፎርሜሽንን በተመለከተ ራሱ እንደሚለው በጥልቅ ስንከላከል ሌላ ነው፣ ፕሬስ ስናደርግ ሌላ ነው፣ ፖሴሽን ዶሚኔት ስናደርግ ሌላ ነው፣ በትራንዚሽን ጊዜ ሌላ ነው ይላል እና አንዳንድ ጨዋታዎች ላይ አርባ አይነት ፎርሜሽን ሃምሳ አይነት ፎርሜሽን የተጠቀምነው ብሎ ሲናገር ትሰማላቸው። ዴክለር ራይስንም ስምንት ቁጥር እንለዋለን ብዙ ጊዜ አርሰናል ስልሳ ፐርሰንት ገደማ ኳስ ይዞ ስለሚቆይ በአብዛኞቹ ጨዋታዎች ግን አርሰናል ኳስ በሚቆጣጠርበት ጊዜ የአርሰናል የማጥቃት ስምንት ቁጥር ቢባል ተገቢ ይሆናል። አርሰናል ኳስ በባላ ጋራ ቡድን በሚወሰድበትና እንዲከላከል በሚሆንበት ጊዜ ደግሞ ሁለተኛ ስድስት ቁጥር ይሆናል። ስለዚህ በጨዋታ አንድ ሚና ብቻ ነው የሚወጣው ማለት ጠቅላላውን እውነታ አይናገርም። በፖሴሽን ጊዜ ደግሞ በኖን ፖሴሽን ጊዜ እያለን መክፈል ያለብን ይመስለኛል። ግን የቅርብ ጊዜ ባህሪውን ካያችሁት የበለጠ የማጥቃት ተጫዋች አድርጎ እየተጠቀመበት ነው። ደግሞ ይህንንም ሚና በሚገባ በላቀ ብቃት እየተወጣው ያለ ይመስለኛል። በዚህ ውድድር ዘመን ከአጠቃላይ ኳስ የሚነካባቸው የሜዳ ስፍራዎች መካከል 62 ፐርሰንት የሚሆነውን በባላጋራ ቡድን የሜዳ አጋማሽ ነው የሚያደርገው። ባለፈው ውድድር ዘመን 54 ፐርሰንት ነበር። በዚህ ውድድር ዘመን 62 ማለት የበለጠ እንደ አጥቂ አማካይ ሆኖ እየተጫወተ ያለም። የአርሰናል ስምንት ቁጥር ሆኖ በተጫወተባቸው 47 ጨዋታዎች 10 ጎሎች አስቆጥሯል፣ 14 አሲስቶች ሰጥቷል። በ47 ጨዋታ ሀያ አራት የጎል ተሳትፎ ማለት ነው። በየሁለት ጨዋታ አንድ የጎል ተሳትፎ ነው። ይሄ በጣም ጥሩ ቁጥር ነው። ቅድም እንዳልኩት የቅጣት ምቶች የመምታት ኃላፊነት ለሱ የተተወ መሆኑ የአሲስቶቹን መጠን ከፍ አድርጎታል። ግን ዋናዎቹ ክሬተሮች የምንላቸው የፕሪምየር ሊግ ተጫዋቾች ባለፉት አስር ዓመታት ኬቨን ደ ብሮይነ ወይ ትሬንት አሌክዘንደር አርኖልድ ወይ ብሩኖ ፈርናንዴዝን ብታዩ ብዙ የጎል እድሎች ይፈጥራሉ። በክፍት ጨዋታም ግን በቆመ ኳስም አሲስት ሜከሮች ናቸው ስንል በኦፕን ፕሌይ ብቻ አይደለም በሴት ፕሌይም ነው፣ በቆመ ኳሶችም። ስለዚህ ራይስን በተለየ ሁኔታ የቆመ ኳስ ክሮስ በማድረጉ ምክንያት ነው የስታቱ መጠን ከፍ ያለው ብንል ለሌሎችም ተጫዋቾች የሚሰራ ተመሳሳይ ክርክር ይሆናል ማለት ነው። ለሳካም ይሰራል ይሄ። ሳካ እስኪጎዳ ድረስ በአምስቱ የአውሮፓ ሊጎች ትልልቅ የጎል እድሎች በመፍጠር ቀዳሚ ተጫዋች ነበር። የአርሰናል የማዕዘን ምት መቺ ነው፣ የቅጣት ምቶችም መቺ ነው። ይሄ የጎል እድሎች የመፍጠር አጋጣሚውን ከፍ እንዳደረገለት መረዳት ይቻላል። ራይስም ያንን ነው እያደረገ ያለው። የተሟላ ተጫዋች ነው። ዴክለን ራይስ በዌስትሃም በሁለቱም ሚናዎች መላቅ እንደሚችል አሳይቷል። የመጨረሻው ሁለቱን የውድድር ዘመናቱን ብንወስድ፣ በ2021 የውድድር ዘመን የዌስትሃም ስድስት ቁጥር ሆኖ ነበር የተጫወቱ ጥልቅ አማካይ ሆኖ የተጫወቱ መጀመሪያ አካባቢ ተከላካይም ሆኖ ነበር የጀመረው። በእርግጥ ከማርክ ኖብል ኋላ ይጫወት ነበር ግን በ2020 2021 የውድድር ዘመን 6 ቁጥር በ2021 22 የውድድር ዘመን ደግሞ 8 ቁጥር ሆኖ ነው የተጫወተው። ወደፊት ጠጋ ብሎ ነው የተጫወተው። በሁለቱም ከዌስትሃም ጋር ስኬታማ አመታት ነበሩት። በአንደኛው የኮንፈረንስ ሊግም አሸናፊ ሆነዋል። ብዙ ፕሬስ የሚያደርግ ነው። አርሰናል ከኳስ ውጭ ያለው አገልግሎት ነው መቼስ፣ ብዙ የሚደነቅለት ጠንካራ ሰራተኛ ነው። ኮምፕሊት አማካይ ነው የሚባለው ለዚህ ነው። ለዚህ ነው ስድስት ቁጥር ብቻ ተደርጎ ሲጫወት ሌሎች ከኳስም ጋር ያለ ኳስም ያሉት ሰባት ክህሎቶቹ የሚደበቁት እኔ የሜዳ ውስጥ የአርሰናል አምበል ነው ብዬ እረዳዋለሁ። ጥሩ ጥሩ መሪዎች አሉት። ኦደጋርድ የተዋጣለት የውድድር ዘመን እያሳለፈ ቢሆንም ግን በምሳሌ የሚመራ ጠንካራ ሰራተኛ ተጫዋች ነው ባለፈው የውድድር ዘመን የፕሪሚየር ሊጉ ምርጡ ፈጣሪ ነበር ይሄኛው ለሱ በብዙ መንገድ በጉዳቱም በአርሰናል የማጥቃት ተጫዋቾች ረጅም ጊዜ ከሜዳ መራቅም በራሱ ፎርምም ምክንያት ጥሩ የውድድር ዘመን እያሳለፈ አይደለም በመለገም የሚታማ አይመስለኛል አንደኛው የዚህ ዘመን የመሪነት ካራክተር በምሳሌ መምራት ነው ወደ ጋርድ በዛ በጣም ጥሩ ነው ራይስም ልክ በዌስትሃም በአንበልነት ያየነውን አይነት የመሪነት ችሎታ አለው። አንዳንዶች ወጣት ስለሆነ፣ 25 ዓመቱ ብቻ ስለሆነ ከሃሪኬን በኋላ የእንግሊዝ ብሔራዊ ቡድን አንበል ይሆናል ብለው ይገምታሉ። ያ የመሪነት ካራክተሪስቲክስ ስላለው በዌስትሃምን በአንበልነት ስላየ ነው። ከኋላም መሪ አለው፣ ጋብሪኤል ያ የሊደርሺፕ ችሎታ ያለው ተጫዋች ነው። ስለዚህ የመሪነት ካራክተር አለው። ግን ደግሞ የተሟላ ከሚያደርጉት ችሎታዎች መካከል አንደኛው ከኳስ ውጭ ያለው ነገር ነው። በዚህ ውድድር ዘመን የፔዥው አሰልጣኝ ሉዊስ ንድሪኬ ከአርሰናል ጋር ከተጫወቱ በኋላ አርሰናልን በአውሮፓ ምርጡ ከኳስ ውጭ ኃይለኛ የሆነ ቡድን ነው ብለዋል። ስለ ፕሬሲንግ ኢንቴንሲቲው መናገራቸውን የአርሰናል ፕሬሲንግ በብዙ መለኪያዎች ያለፈው የውድድር ዘመን አይነት ጥንካሬ ባናይበትም ብዙ ምክንያቶች አሉት ያ እንዳይሆን ግን። ከብርታቶቹ መካከል አንደኛው የፕሬሲንግ መጠኑ ከፍ ብሏል። ይሄ ፓስስ ፐር ዲፌንሲቭ አክሽን የሚባላል አይደለም? አንድ ቡድን ኳስ ከመነጠቁ በፊት ምን ያህል ኳሶች እንዲቀባበል ሆነ የሚለው የሚለካበትም። በዛ ከሁለቱ ምርጥ የፕሪምየር ሊግ ቡድኖች መካከል አርሰናል አለበት። ይሄ እንዲሆን ደግሞ የዴክለን ራይስ የፕሬሲንግ ችሎታ ያስፈልግ ነበር። በአርሰናል ከዚህ በፊት ስለ ራይስ እንዳነሳሁት አንድ ቅጽል ስም አለ። አርሰናል በልምምድ ሜዳው ላይ ዊን የሚባል ቡሻ አለው ተብሎ ይነገራል። እንደምታውቁት በተጫዋቾቹ በጣም የሚወደድ ነው። ሚኬል አርቴታ እነዚህ ማርጂናል ጌምስ የሚባሉት ላይ ዝርዝር ጉዳዮች ላይ ብዙ ትኩረት የሚሰጥ አሰልጣኝ እንደሆነ እናውቃለን። መቼስ ግን ሌላ በእንስሳ የሚጠራ ሰው አለ ይባላል። እነሱ ጋር እንደ ኮምፕሊመንት እንደ ማድነቅ ነው የሚነሳው። መጀመሪያ ዚንቼንኮ ነው እንደዛ ይጠራኝ ይላል። ከዚያ ጆርጂኖ ቀጠለበት። አሁን ሁሉም ሰው እንደዛ ይለኛል። ሆርስ ነው የሚሉት፣ ፈረሱ ነው የሚሉት። ፈረሱ የሚሉት የማይደክም ሯጭ በመሆኑ የተነሳ ነው እና ደስ ብሎኝ ነው በዚህ ቅጽል የምጠራው ይላል። ምክንያቱም ያለኝን የአትሌቲክ ችሎታ ብዙ መሮጥ የሚችል እና የማይደክም የማይዝል፣ ለቡድኑ በሁሉም አጋጣሚዎች የሚገኝ ተጫዋች በመሆኔ ምክንያት ነው ይላል። ቅድም ስለ አርሰናል የፕሬሲንግ መሻሻል ስናገር አንደኛው ዋናው ይሄ የአርሰናልን ከኳስ ውጪ ምርጥ የሚያደርገው ተጫዋች ዴክለን ራይስ ነው። በተለይ ግን ማጥቃቱ የአርሰናል በርካታ የማጥቃት ተጫዋቾች አራቱም ተጫዋቾች ከተጎዱ በኋላ ምንም እንኳ በሌስተሩ ጨዋታ ላይ ጎል ለማስቆጠር ተቸግሮ ባለቀ ሰዓት ባገኛቸው ሁለት ጎሎች ድል ቢያደርግም፣ በዌስትሃም ጨዋታ፣ በኖቲንጋም ፎረስት ጨዋታ፣ በማንቸስተር ዩናይትድም ጨዋታ ጎል ለማስቆጠር ቢቸገርም፣ በዌስትሃሙ ጨዋታ በእኔ እምነት ስህተት ነው። ዴክለን ራይስ ጥሩ እየተጫወተ ባይሆንም ግን ሜዳ ውስጥ መቆየት ነበረበት። በቅርብ ሳምንታት ከአርሰናል የማጥቃት ፖዚቲቮች መካከል አንደኛው ዴክለን ራይስ ነው። እዛ የሌስተር ሲቲ ጨዋታ ላይ እንደምታውቁት ሊያንድሮ ትሮሳር ነበር የአርሰናል ሐሰተኛ ዘጠኝ ቁጥር ሆኖ የተሰለፈው። ትሮሳር የቦልቱ ፊት ተጫዋች ነው። ወደ ኋላ መመለስ፣ ኳስ ይዞ መግባት የሚወድ አይነት ተጫዋች ነው። ክንፍም ላይ ይጫወት፣ በዘጠኝ ቁጥርነት ሚናም ቢሰይም እንዲህ አይነት ዝንባሌ ያለው ስለዚህ ሳጥን የሚያጠቃ ተጫዋች የለም ማለት ነው። ወይም ሳጥን ውስጥ የአርሰናል ፕሬዘንስ የለም ማለት ነው። እንደዚህ አርሰናል ለመፍጠር በተቸገረበት የመጀመሪያ አጋማሽ ብዙ ጊዜ ሳጥን ውስጥ ይገኝ የነበረው የአርሰናል ተጫዋች አንድም አጋጣሚ ላይ ከዋኔሪ የመጣ ክሮስ በጭንቅላቱ ገጭቶ ጎል ለማስቆጠር ተቃርቦ የነበረው እሱን ነበር። ቅድም እንደጠቀስኩትም ከማንቸስተር ዩናይትድ ጋር የነበረው ጨዋታ ላይ ይኸው ተደግሟል። የፒኤስቬ ሁለቱም ጨዋታዎች ላይ ይህንኑ ተመሳሳይ ነገር አይተናል። ሚኬል አርቴታ ምን አለ በቅርብ ጊዜ ስለ ዴክለን ራይስ ሲናገር፣ የባላጋራ ቡድን ሳጥን ውስጥ ሲገኝ ማሽተት ይችላል፣ አደጋ ማሽተት ይችላል ይላል። ክሮስ የሚመጣ ከሆነም በማጥቃት በኩል የተዋጣለት ነው፣ በጭንቅላት ጎል በማስቆጠር በኩል የበለጠ መሻሻል አለብኝ ብሎ ይናገራል። ግን በቅርብ ጊዜ በተለይ አርሰናል ኮንቬንሽናል አጥቂ ካጣ በኋላ የእሱ የሳጥን ውስጥ ፕሬዘንስ በጣም አስፈላጊ ነው። እርሱ የእግር ኳስ ተጫዋችነቴን የገነባሁት ስድስት ቁጥር ተጫዋች በመሆን ነው። ሚካኤል ስምንት ቁጥር ሆነ ተጫወትልን ካለኝ ግን ያንንም በደስታ አደርገዋለሁ። ምክንያቱም መሮጥ ወዳለሁ፣ ያ ድራይቭ አለኝ። ከኳስ ጋር ኳስ እየገፋው መሄድ ይችላለሁ፣ ጎሎችን ማስቆጠር ይችላለሁ፣ ክሮሶች ማጥቃት ይችላለሁ። ያንንም በደስታ አደርገዋለሁ ብሏል። የውድድር ዘመኑ ሲጀመር በመዛል ነበር የጀመረው። የአውሮፓ ዋንጫው ላይ የእሱን ያህል ብዙ ደቂቃ የተጫወተ የለም። የሱን ያህል ብዙ ኪሎ ሜትር የሸፈነ የእንግሊዝ ተጫዋች አልነበርም። ባለፉት ክረምቶችም ብዙ ማረፍ አልቻለም። እንደምታውቁት በ2021 የእንግሊዝ ብሔራዊ ቡድን የአውሮፓ ዋንጫ ፍጻሜ ድረስ እስኪጓዝ ድረስ የእንግሊዝ ብሔራዊ ቡድን አባል ነበር። ወስትሃም ዩናይትድም በአውሮፓ ውድድሮች ላይ እስከ ፍጻሜ እስከ ሩፍ ፍጻሜ፣ ግማሽ ፍጻሜ ድረስ በዩሮፓ ሊግና በኮንፈረንስ ሊግ ይጓዝ ስለነበር ወደ አርሰናልም ከመጣ በኋላ አርሰናልም በሳምንቱ አጋማሽ የቻምፒየንስ ሊግ ጨዋታዎች ያደርግ ስለነበር የተጠራቀመ ፋቲግ አለበት ያ ይመስል ነበር መጀመሪያ አካባቢ ያንን፣ አሁን ፈረሱ የሚሉትን ተጫዋች ኤነርጂ እያየን አልነበረም። አርስናል በግልጽ የሚታወቅ የአጥቂ ወይም የማጥቃት ተጫዋቾች ቀውስ አለበት። ለዚህ ነው ሜሪኖ እየተጫወተ ያለው። እንዲሁም አንድ ቲም ስቲልማን የሚባል የአርስናል ብሎገር ምን ይላል፣ አርስናል እንደዚህ የአጥቂ ቀውስ የገጠመው ለመጨረሻ ጊዜ ከ25 ዓመት በፊት ነው ይላል። ወደ ኦልትራፎርድ ለጨዋታ ሲጓዝ ያኔ ደግሞ የአራት 4 ሁለት ዘመን ስለነበር እያንዳንዱ ቡድን ሁለት አጥቂዎችን መጠቀም ነበረበት። ኑዋን ኮካኑ ለካሜሮን ብሔራዊ ቡድን በጋና ና በናይጄሪያ ጣምራ አዘጋጅነት በተደረገ አፍሪካ ዋንጫ ለመሳተፍ ወደ አፍሪካ መጥቶ ነበር። ክሮሻ ዳቮር ሱከር በቅጣት ምክንያት ለዛ ጨዋታ መሰለፍ አይችልም። ደንስ ካምፕ ደግሞ ተጎድቶ ነበር። ስለዚህ አርሰን ቬንገር የነበራቸው ብቸኛ የአጥቂ አማራጭ እሱም አጥቂ ነኝ ብሎ ለመቀበል ይቸግረው የነበረ ቬንገር በግድ እዛ ቦታ ላይ ገፍተው ያጫወቱት ቴሪ ኦንሪ ብቻ ነው የነበራቸው። ሌላ እሱን የሚያጣምር አጥቂ ግን አማራጭ ስላጡ አርሰን ቬንገር ፍሬዲ ዩንበርግን ነው ሁለተኛ አጥቂ አድርገው የተጠቀሙበት። ለነገሩ እንደ አስር ቁጥር እንደ ተደራቢ አጥቂ አይነት ማለት ነው። ከስዊድን ሲመጣ እንደዚህ አይነት ሚና ነው የነበረው። ከእንግሊዝ ጋር ሲጫወት አዩትና፣ ስዊድን ከእንግሊዝ ስትጫወት አስር ቁጥር ሆኖ ነበር የተጫወቱት። ግን የቀኝ ክንፍ ተጫዋች አደረጉት። በጣም ስኬታማ የክንፍ ተጫዋች ነበር። እዛ ቦታ ላይ ግን ከአጥቂ ጀርባ ያለውን ቦታ ይዞ ተጫወተ። በ2004ም አርሰን ቬንገር ለቲየሪ ኦንሪ እረፍት ሰጡትና ከሚድልስ ቦሮ ጋር ሁለት የሊካፕ የግማሽ ፍጻሜ ጨዋታዎች እና ደግሞ በመካከል ከዚሁ ቡድን ጋር የፌካፕ ጨዋታ ያደርጉ ነበር። ሶስት ጊዜ በተከታታይ ከስቲቭ ማክላረን ቡድን ጋር ነበር የተጫወቱት። ያኔም ሶሊቫን ቬልትወርድና ኑዋንኮ ካኑ አልነበሯቸውም በጉዳት ምክንያት። ቲዬሪ ሄንሪ አርፏል እንዳልኩት። ዴኒስ ቤርካምፕ ብቻ ነው የነበራቸው። ቤርካምፕንም አጥቂ ብለን እንውሰዱ እንጂ አስር ቁጥር ነበሩ። ስለዚህ ቬንገር ፍሬዲ ዩምበርግን፣ ሮቤር ፒሬስን አይነት ተጫዋቾች ነበር በሐሰተኛ 9 ቁጥርነት የተጠቀሙት። ከዚያ በኋላ ይላል የዛሬ 25 ዓመት፣ የዛሬ 20 ዓመት በጉዳት በቅጣት በእረፍት በአፍሪካ ዋንጫ ምክንያት ቬንገር አማራጭ አጥሯቸው ነበር። ከዚያ በኋላ ነው እንደዚህ አይነት የማጥቃት ተጫዋቾች ቀውስ የገጠማቸው። ያኔ ቬንገር ዩምበርግን በእንደዚህ አይነት ሚና ፒሬስን፣ ሌሎችንም ተጫዋቾች የበለጠ ስኬታማ ከሆኑበት ቦታ አንስተው ኤክስፐሪመንት ማድረግ ነበረባቸው። የሆነ ቦታ ላይ የሆነ ተጫዋች ጉዳት ሲጠራቅም አሰልጣኞች የግድ ከሳጥን ውጭ ከኮንቬንሽናል ሶሉሽን ውጭ ማሰብ አለባቸው። አሁን አርሰናል ከሪያል ማድሪድ ጋር ይጫወታል አይደለም። ሁለት ሺ ስድስት ላይ ቻምፒየንስ ሊግ ፍጻሜ ሲደርስ አርሰናል ካስታወሳችሁ፣ በውድድር ዘመኑ አብዛኛው ጊዜ አርሰን ቬንገር ዋና ዋና ተከላካዮቻቸው አልነበሯቸውም። ሮናልዶ፣ ዚዳን፣ ቤካም፣ ራውል አይነት ተጫዋቾችን ሲገጥሙ ከማድሪድ ጋር ከዩቬንቱስ ጋር ፓቬል ኔድቬድ ዳቪት ትሬዘጌ፣ ዝላታን ኢብራሂሞቪች፣ ማውሮ ካሞራኔቲ አይነት ተጫዋቾችን ከቪያሪያል ጋር ፎርላን፣ ሪኬልሜ እነዚህን ተጫዋቾች ሲጋጥሙ ከአራቱ የመጀመሪያ ተመራጭ ተከላካዮቻቸው ሶስቱን በጉዳት ምክንያት አጥተው ነው። ሎረን የቀኝ ተከላካዩ፣ አሽሊ ኮል የግራ ተከላካዩ፣ ሶል ካምቤል የመሃል ተከላካዩ። ስለዚህ ወጣቱን ኤቦዬን እዛ ቦታ ላይ መጠቀም ነበረባቸው። አማካዩ ማቲው ፍላሚኒን እንደ ኢንቨርትድ ፉልባክ የግራ ተከላካይ ያደረጉት፣ ፊሊፕ ሴንድሮስን ከቱሬ ጋር ያጣምሩት ስለዚህ አሰልጣኞች አንድ ዲፓርትመንት ላይ እንዲህ አይነት የጉዳት ቀውስ ሲመጣ የተለመደ የሆነን ቤንች ተጫዋች አምጥቶ ማሰለፍ አይቻልም። ለምሳሌ በግራ በኩል አሽሊኮል ብቻ ሳይሆን ጋይል ክሊሺን ነበር የተጎዳባቸው። ስለዚህ ፍላሚኒን እዛ ቦታ ላይ ተጠቀሙበትና እስከ ቻምፒየንስ ሊግ ፋይናል ደረሱ። ፋይናሉ ላይ ነው ካምቤል እና አሽሊኮል የተሰለፉት እኮ። አሁን ሚኬል አርቴታ የማጥቃት ተጫዋቾቹ እንደዚህ በጉዳት በሚነጠቁበት ጊዜ ሰሞኑን ለአንዳንድ ተጫዋቾች የተለየ ሮል ሲሰጥ እያየ ነው። ሜሪኖ ብቻ ሳይሆን የባለፉት ጥቂት ጨዋታዎች ላይ የሪካርዶ ካላፊዮሪ ሚና እንደተለመደ የፉልባክ ተጫዋች ሚና አይደለም። በቀደም የኖቲንጋም ፎረስቱን ጨዋታ አይታችሁ እንደሆነ የአርሰናልን ማጥቃት አላሻሻለውም። የአርሰናል የፕሪምየር ሊግ ተስፋ በእነዚህ ተጫዋቾች የተለየ ኃላፊነት መወጣት ምክንያት አለመለምም ግን ታክቲካዊ ሀሳቡን ለማስረዳት ነው ሜሪኖ በሚጫወትበት ጊዜ ያ የሀበትስ አይነት ኢንተልጀንት ሩጫዎች ያሉት ተጫዋች አይደለም ዋናው ይሄ ተጫዋች የሳጥን ተጫዋች የሚሆንበት ምክንያት ከሀቨትስ ጋር ተመሳሳይ ተክለ ቁመና ያለው የአየር ላይ ኳሶች ማሸነፍ የሚችል ተጫዋች መሆኑ ነው የሳጥን ተጫዋች መሆኑ ግን የሌስተር ሲቲ ጨዋታ ላይ ካየነው አጋጣሚ በስተቀርና ና ፔስቬላንድ ጎል አስቆጥሯል ነገር ግን የተለመዱ የአጥቂ ሩጫዎችን ኢቭን የሀቨትስ ሩጫዎችን የሚያደርግ አይደለም ሀቨትስ ቢሆን ክላሲክ ናይን አይደለም። ፌክ ናይን የበለጠ ወደኋላ የሚሳብ ወደ ቻናሎች የሚወጣ አይነት ተጫዋች እንጂ የፍጹም ቅጣት ምትሳጥን አጥቂ ብለን የምንመድበው አይመስለኝም። ሜሪኖ አማካይ አጥቂ ቦታ ላይ ሲጫወት ነው የምናየው ወይም ሮሉን ኢንተርፕሬት የሚያደርግበት ያንን ኃላፊነት የሚወጣበት መንገድ እንደዛ ያለ ነው። አንድ ቦታ ምን አይነት ልዩነቶችን የሚያሳይ ስታቲስቲክስ አገኘው። ሚኬል ሜሪኖ በዚህ የውድድር ዘመን በየጨዋታው የሚያስመዘግበው የእሱ የሚጠበቅ የጎል መጠን 0.24 ነው። በየአራት ጨዋታው አንድ ጎል እንዲያስቆጠር ይጠበቃል። አጥቂ ሆኖ መጫወት ከጀመረ በኋላ ግን ወደ 0.14 ዝቅ ብሏል። ስለዚህ የጎል ፍሬት አልሆነም ወይም ጎል ለማስቆጠር የበለጠ አደገኛ አላደረገውም። ወደ ሳጥን መጠጋት የእሱ እዛ ቦታ ላይ የሚጫወትበት ሚና ለሌሎች ተጫዋቾች ስፔስ የመፍጠር ኃላፊነት እነ ከኃላፊ ወሪ ባለፉት አምስት ጨዋታዎች በየ48 ደቂቃው የጎል ሙከራ ያደርጋል። ይሄ ለመስመር ተከላካይ ትልቅ ቁጥር። አጥቂ ሆኖ የሚጫወተው ሜሪኖ በየ69 ደቂቃው ነው የጎል ሙከራ የሚያደርገው። የራይስ አስፈላጊነት የበለጠ በማጥቃቱ በኩል ከፍ ያለው አርሰናል በቻምፒየንስ ሊግም ሳካ ሊመለስ ይችላል። ስለዚህ አርሰናል የመፍጠር ችግር በመጠኑ ይቃለላል። ማርቲኔሊ ተመልሶ እየተጫወተ ነው ሰሞኑን። እስከዛ ድረስ ሊሻሻል ይችላል። ግን አርሰናል አሁንም የክሬቲቪቲ የሳጥን ፕሬዘንስ ችግር ይኖርበታል። ሜሪኖ እዛ ቦታ ላይ እስከተጫወተ ድረስ የትሮሳርን ቢጫወት ወይም ማርቲኔሊን እኔ አንዳንድ ጨዋታዎች ላይ እዛ ቦታ ላይ ቢሞክረው ደስ ይለኛል። ከዚህ በፊት እዚህ ቦታ ላይ ጥሩ ሲጫወት አይተ ነው ስለምናውቅ። ግን እሱም ቢሆን ቢጫወት አርሰናል ስቲል የፍጹም ቅጣት ምት ሳጥን የፕሬዘንስ ችግር ይኖርበታል። ክሮሶች የሚያጠቃ ቡድን ነው ደግሞ አርሰናል፣ በፕሪሚየር ሊግ ብዙ ክሮስ ከሚያደርጉ ቡድኖች መካከል አንደኛው። ራይስ አስፈላጊ የሚሆነው ለዚህ ነው የዩናይትድ ጨዋታ ላይ ያሳየን ተጫዋቹ የዩናይትድ ጨዋታ ብቻ ሳይሆን ሰሞኑን በተደረጉት ጨዋታዎች ሌስተሩን ጨዋታ ጨምረንም ቢሆን ከሌሎች አርሰናል አማካዮች የበለጠ ከኦደጋርድ ጭምር የባላ ጋራ ቡድን የመጨረሻ 30 ሜትር ላይ የባላ ጋራ ቡድን የፍጹም ቅጣት የምትሳጥን ውስጥ ብዙ ኳስ የሚነካ ብዙ ፓሶች የሚሰጥ ተጫዋች መሆኑን በቀደምም ከዩናይትድ ጋር በነበረው ጨዋታ 27 ከኳስ ውጪ ሩጫዎች አድርጓል። ከኳስ ውጪ ሩጫዎች ያደርጋል ማለት በሱ ሩጫዎች ምክንያት የሚፈጠሩ ስፔሶች አሉ፣ ግን ወደ ሱ ፍሩ ቦሎች እንዲመጡ መስመር ሰንጣቂ ኳሶች እንዲመጡ እድል ይሰጣል ማለት ነው። ብዙዎቹ ደግሞ ወደ አደገኛ የባላጋራ ቡድን የሚደረጉ ናቸው። ከነዚህ 27 ከሳጥን ውጭ ከኳስ ውጭ ካደረጋቸው ሩጫዎች መካከል ዘጠኙ ወደ ዩናይትድ ሳጥን የተደረጉ ናቸው። ይሄ ይነግረናል፣ የመለጠ የተጋጣሚ ቡድን ሳጥን ውስጥ ረጅም ጊዜ እያሳለፈ እንደሆነ። ብዙ ሚሮጥ ተጫዋች ነው፣ አንዱ ጥንካሬ እሱ ነው። ግን አሁን ላምፓርድን የሚያስመስለው ነገር ነው ምለው እንደ ላምፓርድ የሀያ ጎል አጥቂ አይሆንም። ምልክቶች ቢያሳይም የላምፓርድ የጎል ማሽተት ችሎታ በጣም አስደናቂ ነበር። ያው በእርግጥ ላምፓርድ በፕሪሚየር ሊግ ለምሳሌ የመጀመሪያውን ባለ ደብል ዲጂት ጎል ያስቆጠረው በአስረኛ ሲዝኑ ከዚያ በኋላ ነው። በየአመቱ 10 13 16 11 10 12 22 ጎሎች እያስቆጠረ የሄደው ብዙ የፍጹም ቅጣት ምቶችም ያስቆጠር ነበር። 22 ጎል ባስቆጠረበት የውድድር ዘመን ለምሳሌ አስሩ በፍጹም ቅጣት ምት የተቆጠሩ ናቸው። አሁን ራይስ ባለበት እድሜ ላይ የደብል ዲጂት ጎል ላይ አልደረስም። ላምፓርድ ከዛ በኋላ ነው፣ በተለይ ከራኔሪና ከጆዜ ሞሪኞ መምጣት በኋላ ነው የበለጠ ጎል አስቆጠሪ አማካይ የሆኑ ሚካኤል አርቴታ ራይስን ወደዛ አይነት ተጫዋችነት ዴቨሎፕ ሊያደርገው የሚፈልግ ከሆነ ተጫዋቹ እንዲ አይነት ፖቴንሻል አለ። ቅድም እንዳነሳሁት ሳጥን ውስጥ ተገኝቶ የቡድን አጋሮችን ክሮሶች ማጥቃት ይችላል። ጣት ምት ላይ ብዙ መሞከሩን እርግጠኛ አይደለሁም፣ ግን ከአርሰናል ተጫዋቾች መካከል በሹቱ ጥራት ምርጡ ተጫዋች ይመስለኛል ክሊኒካል ሹተር ቅጣት ምት ላይ ለምን ብዙ እንደማይመታ አላቅም። አርሰናል ብዙ የቅጣት ምቶችን በቀጥታ የሚያስቆጠር ቡድን አይደለም። ባለፈው ከማንቸስተር ዩናይትድ ጋር ብሩኖ ፈርናንዴዝ ጎል ካስቆጠርበት ርቀት አካባቢ ማርቲን ኦደጋርድ ያንን እድል አግኝቶ ባክ ኗል ብዙ አጋጣሚዎች ላይ እናያለን እንደዚ አይነት እድል ሲባክ። አንድ ዌፐን ነው አይደለም? በቀጥታ ቅጣት ምት ጎል ማስቆጠር። ራይስ ወደዛም ኢቮልቭ ሊያደርግ ይችላል። ልክ እንደ ላምፓርድ ሁሉ ማለት ነው። በጣም ጥሩ ሹተር ነው። ምናልባት አርሰናል ውስጥ ኃይልን ከቴክኒክ ጋር ደባልቆ በመምታት ከእሱ ጋር የሚስተካከል ተጫዋች አለ አይመስለኝም። አንዳንድ ጎሎችም ሲያስቆጠር አይተናል። በዚህ ዓመትም ባለፈው የውድድር ዘመን ዌስትሀም ላይ ለምሳሌ ያስቆጠር ሌሎች ብዙ ጎሎች መጥቀስ ይችላሉ። ከርቀት ጎሎች ማስቆጠር ይችላል። ይሄ ላምፓርድን እንዲመስል ያደርገዋል። ከርቀት ጎል የማስቆጠር ችሎታው ገና ኤክስፕሎር ያልተደረጉ ክህሎቶችም ያሉት ተጫዋች ነው ብዬ አስባለሁ። ያው አንዳንድ ጊዜ የአንዳንድ ተጫዋቾች በሆነ ቦታ መጫወት መጀመር በአጋጣሚዎች የሚፈጠር ነው። ተጫዋቹ ለስድስት ቁጥርነት ይምጣ እንጂ በጄሱስ መጎዳት ምክንያት ባለፈው የውድድር ዘመን እንኬቲያ ማስተማማኝ የጄሱስ ተተኪ ተደርጎ ስላልተቆጠረ አርቴታ በስምንት ቁጥርነት ቦታ ላይ እየተሳካለት ያልነበረውን ከሀይ ሀቨትስን ወደፊት ማስጠጋት ነበረበት። ሀቨትስ ወደፊት ይጠጋል ማለት በግራ ስምንት ቁጥርነት የሚጫወት ሌላ ተጫዋች ያስፈልጋል ማለት ነው። ስለዚህ ጥልቅ አማካይ የነበረውን ራይስን እዛ ቦታ ላይ ማጫወት ጀመረ። ጆርጂኖ በአብዛኛው በጥልቅ አማካይነት ይጫወት ነበር። መጨረሻ አካባቢ ፓርቲም ሲመለስ ተጫውቷል። አንዳንድ ጊዜ አንዳንድ ተጫዋቾች እጣ ፈንታ በጉዳት ምክንያት ወይ በሆኑ ተጫዋቾች ስኬታማ ለመሆን ምክንያት እንደገና ሪኢማጅን ይደረጋል። የራይስ ነገር እንደዛ ነው። በእርግጥ ከዚህ በፊት ተጫውቶ የሚያውቅበት ሚና ቢሆን አሁን በአርሰናል የአጥቂ ክፍል ክረምት ላይ እስከሚፈጸሙ ዝውውሮች ድረስ የሚፈታ ስላልሆነ ራይስ በዚህ አይነት ጥቅሙ ምክንያት በጎል ማስቆጠር፣ በሳጥን ውስጥ ፕረዘንስነት፣ ክሮሶች በማጥቃት የመጨረሻ ኳሶች በመስጠት የበለጠ አስፈላጊ ሆኖ ይቀጥላል። ያው የሪያል ማድሪዱም ጨዋታ ላይ አስፈላጊ መሳሪያ ይሆናል ማለት ነው። ለእኔ በጣም በጥሩ አቋም ላይ የሚገኝ ነው። ግን የወደፊቱም ሚናው ልክ እንዳሁኑ የበለጠ የሳጥን ፕረዘንስነት ላይ ሆን ይችላል። ሌላ ዘጠኝ ቁጥር የሚያመጣ ከሆነ ወይ ሼሽኮ አይነት ተጫዋች የበለጠ የሳጥን ፕረዘንስ አይነት ተጫዋች የሚያመጣ ከሆነ የአሁኑ አይነት የግድ የባላ ጋራ ቡድን ሳጥን ውስጥ ተደጋጋሚ መገኘትን ቅድም የጠቀስኳቸው አይነት የሳጥን ተደጋጋሚ ሩጫዎችን በሳጥን ውስጥ ብዙ ኳስ መንካትን ላይጠይቅ ይችላል። የዘገዩ ሩጫዎች የሚያደርግ ቦክስ ክራሸር የሚሉት አማካይ አይነት ሆኖ ይቀጥላል በተለይ ዙቢሜንዲ ዝውውር የሚፈጸም ከሆነ። አስ የሚባለው ጋዜጣ ደግሞ ብሩኖ ጊማራሽን የሚፈልጋል አርሰናል፣ ምክንያቱም የውድድር ዘመኑ መጨረሻ ላይ ፓርቴና ጆርጂኖ መልቀቃቸው ስለማይቀር አርሰናል በአንድ ማርቲን ዙቢሜንዲ ብቻ ያንን ቦታ መሙላት አይችልም። ሌሎች ሊለቁ የሚችሉ ተጫዋቾች አሉ። እንደዚህ እንጂ እንኳ አይነቱ ተጫዋች፣ ትሮሳርም እንደዚሁ የውል ዘመኑ ሊጠናቀቅ አንድ አመት ነው የቀረው። ስለዚህ ገንዘብ ይዞ የሚመጣ ፈላጊ ካለ እሱም ሊለቅ ይችላል። አርሰናል ካለው በጀት በተጨማሪ ከነዚህ ተጫዋቾች ሽያጭም ተጨማሪ ገንዘብ ሊያገኝ ስለሚችል ሌሎች ፍሪንጅ ተጫዋቾችም ብዙ የማይሰለፉ ተጫዋቾችም ኪቪ ወርን ጨምሮ ሊለቁ የሚችሉ ተጫዋቾች ስላሉ እነዚህን ሁሉ ጠርቀምቀም አድርጎ ሁለት አማካዮች ነው የሚያመጣው ይላል። የብሩኖ ጊማራይሽ እንኳን የሚመስል አይመስልኝ። 28 አመቱ ነው። ኦርነስቴንም ዴቪድ ኦርነስቴንም መረጃ ኖሮኛ አይደለም ግን አርሰናል ይህን ተጫዋች ማምጣት የሚችል አይመስለኝም። አንደኛ ውድ ነው፣ ሁለተኛ ከኒካስል ተጫዋች ማስፈረም ከሳኡዲ መንግስት ተጫዋች እንደመውሰድ ማለት ነው። ስለዚህ እሱ አስቸጋሪ ነው፣ ግን አማካይ ያስፈልገዋል በተለይ እነዚህ ሁለት ተጫዋቾች የሚለቁ ከሆኑ፣ ጆርጂኖ መልቀቁ አይቀርም ወደ ብራዚል ይመልሳል እየተባለ ነው። ፓርቲ ብዙ እየተጫወተ ነው፣ ግን የወደፊት የአርሰናል የአማካይ ክፍል በመፍትሄ አይሆንም። ስለዚህ አንድ ዙቢሜ እንዲህ ብቻ ይበቃም የሚሉ አሉ። ምን አይነት ውሳኔ እንደሚያሳልፉ እናያለን። ግን ተጨማሪ አማካይ ይመጣል ማለት የራይስ ቦታ የበለጠ የማጥቃት አማካይ ሆኖ ይቀጥላል ማለት ነው። በእንግሊዝ ብሔራዊ ቡድን ይሄ ላይሆን ይችላል። ምክንያቱም ጁድ ቤሊንጋም ያ ራይስ በአርሰናል የሚወጣውን አይነት ሚና በእንግሊዝ ብሔራዊ ቡድን እየተጫወተ መቀጠሉ አይቀርም። ስለዚህ ስድስት ቁጥር ሆኖ ይዘልቃል። በአርሰናል ግን የወደፊቱ የዚህ ተጫዋች ሚና አሁን ባለፈው አንድ ዓመት በአብዛኛው የተጫወተበት ሚና ነው ስምንት ቁጥር